ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ። ወደ እኔ ምስራቅ ልኑር ለልጆቼ ቤት፣ እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሆኖ፣ ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። እግዚአብሔር አምላክ አይሳካም አይሁንም የተባላችሁንትን ህልማችሁን ሁላ ይፍታላችሁ፣ ያሳካላችሁ። መቤት የቅድስት ድንግል ማርያም ታስተካክልላችሁ፣ ዘራችሁ ይባረክ። ዛሬ እዤላችሁ የመጣሁት የቃሪያ አስገራሚ የጤና ጥቅሞች እና ጥቅሞች፣ ምን ያህል ጥቅም አለው የሚለውን እዤላችሁ የመጣሁት ውድና የተከበራችሁ ቤተሰቦቼ። ቃሪያ ከካፕሲኪም ከሚባል ቤተሰብ የተገኘ ደማቅና የሚያቃጥል ፍራፍሬዎች ናቸው፣ ቃሪያ ማለት ነው። በዓለም ዙሪያ ለምግብነት የሚውሉ ሲሆን ምግባችንንም እንዲያቃጥል እና የምግብ ጣዕምን ለመጨመር በስፋት ጥቅም ላይ ይውላሉ። አዲስ የሆናችሁ ግን ሰብስክራይብ በማድረግ አግዙኝ። ነባሮቹ ደግሞ ነባሮቹ ደግሞ ላይክ አድርጉ። ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ። መነሻቸውም አሜሪካ አካባቢ ሲሆን ከቀላል ቤሊ ቃሪያ እንስቶች በጣም እስኪ እስከሚያቃጥሉት በሀብራኖችና ድረስ በተለያዩ ቅርጽ፣ ቀለም ህብራኖች እና በተለያዩ ቅርጽና ቀለም እና የማቃጠል መጠን ይገኛሉ። ከምግብነትም ጥቅማቸው ባሻገር ቃሪያ ቫይታሚን ኤ እና ሲ፣ አንቲኦክሲዳንት እና በካፕሳይሲን ይህን የበለጸጉ ናቸው። እንግሊዝኛ ብዙም ስላሌለኝ፣ ማለት ነው። ካፒሳይን ለቃሪያ የማቃጠል ባህሪ እና ለብዙ የጤና ጥቅሞች፣ ለምሳሌ ሜታቦሊዝምን ማሳደግ እና እብጠትን መቀነስ ጨምሮም ጥቅም ላይ ይውላል ይሰጠናል። ቃሪያ ትኩስ የደረቅ ወይንም የተፈጨ ቢሆንም ለእያንዳንዱ ምግብነት ጣዕምና ጤናን ያገለግላል ይለግሰናል። ቃሪያ አስገራሚ የጤና ጥቅሞቹ ሞታሊዝም ያነቃቃልንና ክብደትን ለመቀነስ ይረዳናል። ቃሪያ ማቃጠል ለመለብለብ ባህሪያትና ዋና ምክንያቱ የሆነው ካፕሳይ ካፒሳይሲን የተባለ ውህድ ይዟል። ለዚህ ነው ካፒሳይሲን የሰውነታችንን ሙቀት የሚያመርተውን ቴርሞጄኔሲን በመጨመር የሞታቦሊዝምን ያጠፋዋል እና ይህንን ብዙ ካሎሪዎችን ለማቃጠል ይረዳናል። ጥናቶች እንደሚያመለክቱት ደግሞ የምግብ ፍላጎትን ሊቀንስ ፍላጎትን ሊቀንስ ይችላል። ይህም ጤናማ የአመጋገብ ምግቦችን ለመጠቀም ቀላል ያደርገዋል። ቫይታሚን እና አንቲኦክሲዳንት የበለጸገ ነው። አንድ ቃሪያ ከእለት ወይንም የቀኑን የቫይታሚን ሲ ፍላጎትን ከ መቶ ፐርሰንት በላይ ይሰጣል። ይህ ጠቃሚ ንጥረ ነገር የበሽታ መከላከል ስርአትንም ያጠናክራል። ቆዳን ጥራት ኮላጂን እንደም እንዲመረት ያደርጋል እንዲሁም የሰውነትን ሴሎችን የሚጎዱ ፍሪ ራክሽኖችንም ይዋጋል። በተጨማሪም ለአይን ጤና እና ለበሽታ የመከላከል የሚጠቅም ቫይታሚን በውስጡ ይገኛል። ተፈጥሮ የህመምን ማስታገሻ ነው። ካፒሲን የሚያቃጠል ብቻ አይደለም ተፈጥሮዊ የህመም ማስታገሻ ጭምር ነው። የህመም ስሜትም የሚያቃጥሉ የሰውነት ክፍሎችን በማለዘብ የአንትራይታይስ። የጡንቻን እና የነርቭ ህመምን ለማስታገስ እና ለማስታገስ በሚረዱ ቅባቶችና ክሬሞች ውስጥ ጥቅም ላይ ይውላል። ቃሪያን መመገብ መጠነኛ ውስጣዊ እፎይታን ሊሰጠን ይችላል። የልብ ጤናን ይደግፋል። ቃሪያ መጥፎ ኮሌስትሮልን ለመቀነስ እና የደም ዝውውርን ለማሻሻል ይረዳል። ቃሪያ በውስጡ የያዘው ፀረ ኢንፍላማቶሪ ባህሪ እና ፖታሲየም ይዘት ለጤና ደም ግፊት አስተዋጽኦ ማድረግ በማድረግ የልብ በሽታን ተጋላጭነትን ይቀንሳል። የምግብ መፈጨትን ያሻሽላል። ምንም እንኳን የማቃጠል ባህሪ ቢኖራቸውም ቃሪያ ምግብ መፍጨትን ኢንዛይሞችን በማነቃቃት ምግብነትን ምግብን ለመሰባበርና የሆድ መነፋትን ለመከላከል ይረዳል። በተጨማሪ ጨጓራ ቁስለትን ከሚያስከትለው ኤች ፓይሎሪ ባክቴሪያ በመከላከል አስተዋጽኦ ያደርጋል። ስሜትን ከፍ ያደርጋል። የቃሪያ ማቃጠል ባህሪ በሰውነታችን ተፈጥሮ ወይም መልካም ስሜት የሚሰጡ ኬሚካሎችን የሆኑትን ኢንዶሪፊን ሊያነቃቃ እንዲነቃቃ ያደርጋል። ቃሪያ ስሜት ከፍ ለማድረግ እና እንደ መጠነኛ የጭንቀትን ማስታገሻ ሊያገለግል ይችላል እና በጣም ነው። ቃሪያ ይሄን ያህል ጥቅም እንዳለው ግን እኔ አላቅም። በነገራችን ላይ እና በጣም ጥቅም አለው። ለመብልም፣ ወይንም ለማቃጠልም በቃ በትንሹ በቃ ተለማምደን መብላት አለብን። ቃሪያ ማለት ነው በተፈጥሮ በጣም ጥሩና አሁን የሆነ አምኖሮት ምግባችንን ጣፍቶን ከንትን ቃሪያ፣ ሽንኩርት፣ ቲማቲም አብሶ ነፍሰ ጥሩ ሆነን ምን ያህል ነው ቃሪያ አምሮታችን። በስማ ምን በጣም የምመገበው ቃሪያ በርበሬ፣ ያለ በርበሬ እኔ መኖር አልችልም። አንድ እንደ አንድ እንትን በቃ በጣም ነው በርበሬ የምጠቀመው። ለምን ብዙን ጊዜ እኔ በርበሬ ወዳለሁ። እኛ ልጫ ስበላ በጣም ነው ሲያሸሸኝ ሲያስመልሰኝ ነው የሚውለው እና ብዙም እንደዚህ አልጫ ነገር አልወድም፣ በርበሬ ነው የምወደው። ቃሪያን እንግዲህ በጣም ለጤናችን ጠቃሚ ነው። ከቲማቲም ጋር ከምን ጋር አርገን ሻ አድርገን እኛ ደግሞ በባህላችን እኮ ቃሪያ ቆጮ ምንድነው፣ ምንድን ነበረ እንሰራዋለን፣ ቆጭቆጫ ምንድን ነው የሚባለው? ዳጣ ዳጣ ጎጎጫ በጣም ነው የሚበላው እና በጣም በአማረ ሁኔታ የምናስተካክለው ውድና የተከበራችሁ ቤተሰቦች እንግዲህ ስለ ቃሪያ ያነበብኳትን ትንሽ ለእኔ ከጠቀመችኝ ትጠቅማችኋለች ብዬ ነው እንግዲህ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብርልኝ። አመሰግናለሁ። ክፉ አይንካችሁ። ያሰባችሁ ድረሱ። የማታንጀራ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። ያላገባችሁ ፍራ እግዚአብሔር ያደረበ